ጥያቄ ምንድን ነው? ልጁን አጣሁት እዚህ ጋ። ምክንያቱም በዛ ስጋ ሰውነት የተገለጠው ማን ነው? አብ ነው። ስለዚህ ስለ አብ ነው እንጂ የሚወራው ስለ ልጁ እንዴት ልናነሳ እንችላለን? ስለዚህ ልጁን አጣሁት፣ ልጁን ታሳየኝ። ልጁ አምላክ ነው? የእግዚአብሔር ልጅ አምላክ ማለት እንችላለን? በየትኛው ጥቅስ መሰረት የእግዚአብሔር ልጅ ተብሎ የተገለጠው እሱ አምላክ ነው ማለት እንችላለን ወይ በየትኛው ጥቅስ መሰረት ዙፋኑ ላይ የተቀመጠው ማን ነው ብለህ ነው የምታስበው? ዙፋኑ ላይ የተቀመጠው እግዚአብሔር አብ ነው። ምንድን ነው ማስረጃ? ራዕይ ምራፍ አራት ሙሉውም ስለ እግዚአብሔር አብ ነው የሚና ምራፍ አራት እግዚአብሔር አብ የሚለው ምኑ ጋ ነው? ኦኬ፣ በዙፋኑ ላይ የተቀመጠው እግዚአብሔር አብ እንደሆነ እንረዳ፣ ቤት አምጥተህ ነው ዝም ብለህ እንረዳለን የሚባል ነገር እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ማን ነው? በዙፋኑ ላይ የተቀመጠው ከዘላለም እስከ ዘላለም በሕይወት የሚኖረው አራቱ ሽማግሌዎች በዙፋኑ ላይ ለተቀመጠው ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድም ሆነዋል ተፈጽመዋል፣ ክብር ውዳሴ ይገባሃል እያሉ በዙፋኑ ፊት አኪላቸውን ያዙ። እዚህ በዙፋኑ ላይ የተቀመጠው ጌታ አምላካችን ያለ የነበረ የሚመጣ ከዘላለም እስከ ዘላለም ሕያው ነኝ ያለው ነው። ራፍ አንድ ላይ ያለ የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ እኔ ነኝ ብሎ ኢየሱስ ተናግሯል። ከነዓን እንኳን ደህና መጣ። እሺ ሰላም ብያለው ቄስ በረከት፣ እንዲሁም ከታች ያላችሁት ሽድሉን ስላገኘው በጣም አመሰግናለው። ጥያቄ አለኝ፣ አንድ ሁለት ጥያቄ መጠየቅ ይቻላል አይደል? የመጀመሪያው ጥያቄ እንግዲህ ወልድ ወይም በዛ አብ፣ በዛ በስጋ ተገለጠ የተባለው የአብ መታየው የተባለው ስጋ እዛ ላይ ነው። ጥያቄ ስለዚህ በዛ ስጋ የተገለጠው አብ ነው። ስለዚህ የአብ ስጋ ሰውነት ነው ያ። ስለዚህ ጥያቄ ምንድን ነው? ልጁን አጣሁት። እዚህ ጋር ምክንያቱም በዛ ስጋ ሰውነት የተገለጠው ማን ነው? አብ ነው። ስለዚህ ስለ አብ ነው እንጂ የሚወራው ስለ ልጁ እንዴት ልናነሳ እንችላለን? ስለዚህ ልጁን አጣሁት፣ ልጁን ታሳየኛለህ። አንደኛው ጥያቄ እሱ ነው። ሁለተኛው ጥያቄ ደግሞ ራዕይ ምዕራፍ አምስት ራዕይ ምዕራፍ አምስት ላይ ልጁ ጌታ ኢየሱስ ክርስቶስ ሆኖ እየታየበት ስፍራ ላይ አለ። ቁጥር ስምንት ላይ ወድቀው ሰገዱለት ይላል። ምናልባት ማንበብ ካስፈለገ የተወሰነ ክላሪፊኬሽን ከማድረግ ብዬ ነው። ቁጥር አንድ ላይ ቁጥር አንድ ላይ እንጨርስና የመጀመሪያውን ጥያቄ እንጨርስና ቅድም ያነበብናቸውን ጥቅሶች አይተሃቸዋል። አው ሰምቻለ። እሺ። በአንደኛ ተሰሎንቄ ምዕራፍ አንድ ቁጥር ስናነብ የሞተውና ከሙታን ያስነሳው ምኑ ነው የተባለው? ያስነሳው ልጁን ይላል። እሺ፣ በዚህ ክፍል ላይ ከሙታን ያስነሳው ልጁን ነው። ሌላ ያነበብ ነው ሐዋርያ ስራ ምዕራፍ 17 ቁጥር 30 ነበር ያነበብነው። ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ እጅ በዓለሙ ላይ በጽድቅ ሊፈርዳለው ይላል። ስለዚህም እርሱም ከሙታን በማስነሳቱ ሁሉን አረጋግጦታል እና ይላል። ማንን ነው ከሙታን ያስነሳው? በዚህ ክፍል ላይ ልጁን ነው የተጻፈው። ምንድን ነው የሚለው ያዘጋጀው ሰው ባዘጋጀው ሰው ኦኬ። ስለዚህ ከሙታን የተነሳው በአንደኛ ተሰሎንቄ ወንቄ መሰረት ልጁ ተብሏል። በሐዋርያት ስራ ሰባት መሰረት ያዘጋጀው ሰው ተብሏል። ሌላ ያነበብነው ደግሞ ዮሐንስ ወንጌል ምራፍ ሁለት ቁጥር አስራ ዘጠኝ ላይ ነው። እስከ ሀያ አንድ ሁለት ስምት አልከኝ ሁለት አስራ ዘጠኝ ሀያ አንድ እንደዚህ ይላል። ኢየሱስን መልሶ ይህም ቤተ መቅደስ አፍርሱት በሶስተኛው ቀን አነሰዋለሁ አላቸው። ስለዚህ አይሁድ ይህም ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በሶስት ቀን አነሰዋለሁ ታነሰዋለህ አሉት። እርሱ ግን ስለ ሰውነት ቤተ መቅደሱ ይል ነበር ይላል። ስለዚህ በሶስተኛው ቀን የሚያስነሳው ምኑን ነው በዚህኛው በዮሐንስ ወንጌል ሁለት መሰረት የሰውነቱን ። ስለዚህ ይህ ልጁ ወይም ወልድ የሰውነቱ ቤተ መቅደስ ተብሎ ተገልጿል። ያዘጋጀው ሰው ተብሎ ተገልጿል። ሌሎችም አሉ። ግን እንደዚህ ስለሚል ያ እሱ የተገለጠበት የሰውነቱ ቤተ መቅደስ የሰውነት ቤተ መቅደስ ብቻ አይደለም መባል ያለበት፣ ልጁም መባል አለበት ያዘጋጀው ሰውም መባል አለበት። የተጻፈለት በዚህ ልክ ነው ያልነው። ስለዚህ የሰውነት ቤተ መቅደስ የሚለውም አልጠፋንም፣ ያዘጋጀው ሰው የሚልም አልጠፋንም ነው ልጁ ነው የሚለውንም አልጠፋንም። ሁሉንም ነው እያልን ያለ ነው። አንተ አንዷን የሰውነት ቤተ መቅደስ ብቻ የሚለዋን ፒክ አድርገህ ልጁን እንደምን ታጠፈዋለ? ያቄናጌኛል እንዴ የጥያቄ ይሄ እኮ መጽሐፍ ቅዱሱ የሚለውን እኔ የማምንበት ነው። አሁን የኔ ጥያቄ መታያ ነው፣ ስጋው የአብ መታያ ነው ወይም አብ የሚገለጥበት ነው ከተባለ ይሄ አሁን የጠቀስክልኝ ጥቅስ መጽሐፍ ቅዱሱ ያስተምረው ነገር ግን በአስተምሮ ምክንያት ያ የማይታየው አምላክ የሚገለጥበት ስጋ ነው። ስለዚህ ያ የተገለጠው አብ ነው ብለን ነው እንጂ ልናምን የምንችለው ልጁ ነው ማለት እንችላለን ወይ? ነው በስጋ የተገለጠው አምላክ አብ ነው። በእናንተ አስተምሮ፣ ነው እየጠየኳቸው ያለሁት በዛ ስጋ የተገለጠው አብ ነው። ስለዚህ በዛ ስጋ የተገለጠው አብ ነው። ልታስተምረን የፈለግከው ነገር ካለ ለመማር እድሉን ይሰጠ ይችላሉ ጥያቄ ከሆነ ግን የምጠይቀው ያለኸው በዛ በስጋው የተገለጠውን አብ ነው ብለናል። የተገለጠበትን ግን የሰውነቱ ቤተ መቅደስ ነው መጽሐፍ ቅዱስ የሚለው ሰው ነው ያዘጋጀው፣ ሰው ነው የሚለው ልጁ ነው ነው የሚለው እንደዚህ ብለን ነው የምንጠራው። መጽሐፍ ቅዱስ የጠራውን መጽሐፍ ቅዱስ የጠራውን አጠራር እኛ ከዛሬ በኋላ አንጠራም ብለን ማለት አንችልም። መጽሐፍ ቅዱስ በጠራው መንገድ እንጠራዋለን። እሺ ልጁን አምላክ ልጁ አምላክ ነው የእግዚአብሔር ልጅ አምላክ ማለት እንችላለን በየተኛው ጥቅስ መሰረት የእግዚአብሔር ልጅ ተብሎ የተገለጠው እሱ አምላክ ነው ማለት እንችላለን ወይ? በየተኛው ጥቅስ መሰረት ያው የእግዚአብሔር ልጅ ተብሎ በተገለጠበት መሰረት ማለት መጽሐፍ ቅዱስ በሚናው አቅርበውና እንየው መጽሐፉ የሚካለው መጽሐፉ የሚለውን እንልልል ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ን ማየት እንችላለን የማዳኑን ስራ በልጁ በማመን የሚለውን እሱን የእግዚአብሔር ልጅ እግዚአብሔር ነው ማለት እንችላለን ወይ ይላል ወይ ጥቅሱ ይላል ወይ የእግዚአብሔር ልጅ ቆይ ይኸው የእግዚአብሔር ልጅ ማለት እራሱን እየጠራ እንደዚህ ጊዜ ማባከን አልችልም አሁን ማድረግ የምችለው ምን መሰለኝ ማስረጃ አቅርብ ስልህ ሄደህ አንብብልን ብያለሁ። አንብበውና መጽሐፉን የሚለው ከሆነ እንልልሃለን ነው እንጂ መጽሐፉንም አልገልጠውም ዝም ብዬ እኔ ስለደጋገምኩኝ ስላልክ፣ እኔ ያልኩ ሌላ ሪፈረንስ ያዝ። የእግዚአብሔር ክንድ ተብሎ የተገለጠው ይሄ የእግዚአብሔር ልጅ መሆኑን ታምናለህ። ይህንን የእግዚአብሔር ልጅ የእግዚአብሔር ነው ራሱ ማለት እንችላለን ወይ? የእግዚአብሔር ክንድ የተባለው ራሱ እግዚአብሔር ነው። ስለዚህ በአዲስ ኪዳን ደግሞ በእግዚአብሔር ልጅነት ተገልጧል። ይሄ እግዚአብሔር ልጅነት እግዚአብሔር ነው ብለን ማለት እንችላለን ወይ? ማስረጃ አለ ወይ? አሁን ግልጽ አይደለም። እምልህ አንብብልንና መጽሐፉ የሚለው ከሆነ እንልልሃለን አልኩህም እኮ አንብብልን። መጽሐፉ ላይ አንብብልን ዮሐንስ 3፡16 ብለህ አልቅድም አሁን ደግሞ ሌላ እያልከ ነው። አንብበው እና መጽሐፉ የሚለው ከሆነ እንልልሃለን። መጽሐፉ ያለውን ግን አስቀምጬልሃለሁ። አሁን አንተ ደግሞ ወይ እንዲህ ብዬ ልቀይር ወይ ግልጽ ላድርገው፣ ወይ ወይ ግልጽ ላድርገው። ጊዜህን እየፈጀህብኝ ነው። መጽሐፍ ቅዱስ ማስረጃ ካለህ አንተ በመግለጽ አንተ የምትነግረኝ ነገር አይደለም። አሁን የቀረው እኮ መጽሐፍ፣ ምዕራፍና ቁጥር ጠቅሰህ በዚህ መሰረት የምትለኝን ነው ማየት እንፈልገው። እሺ በሌላ መልኩ ላቅርበው፣ በሌላ መልኩ ላቅርበው። ምናልባት አሁን እሱ ጊዜ እየፈጀህብኝ ነው መከናል በምዕራፍና ቁጥር መጥቀስ ካልቻልክ ተቀባይነት የለውም። በሌላ መልኩ ላቅርበው። ራዕይ ምዕራፍ አምስት ላይ ልምጣ እዛ ጋር ራዕይ ምዕራፍ አምስት በሁለት አካል የተገለጠ በአጭሩ ለማስቀመጥ ራዕይ ምዕራፍ አምስት ቁጥር ስምንት ላይ በጉ እንደተመለከ ያመለክታል። ራዕይ ምዕራፍ አምስት አስራ ሦስት ደግሞ በዙፋን ላይ የተቀመጠ። እንደገና ለበጉም አምልኮ ያሳያል። ምንድን ነው እሺ? ለአንብበው። እሺ ቁጥር አንድ ላይ ምን ይላል? በዙፋኑ ላይ በተቀመጠውም በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማተብ የተዘጋ መጽሐፍ አየሁ ይላል። ይሄ በዙፋኑ ላይ የተቀመጠው ቁጥር ስምንት ላይ ጊዜ ላለመፍጀት ነው። በጣም ይቅርታ ሙሉውን ማንበብ ይቻላል። ቁጥር ስምንት ላይ እንደዚህ ይላል። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፍ ወሰደ። መጽሐፉን በወሰደው ጊዜ አራቱን ሰዎች ሃያ አራቱ ሽማግሌዎች በበጉ ፊት ወደጡ ይላል። ቁጥር ዘጠኝ ደግሞ መጽሐፉን ትወስድ ዘንድ ማተሞቹን ትፈታ ዘንድ ይገባልና ታርዳልና፣ በደምም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅታ እና ለአምላካችን መንግስት ካህናት የሆን ዘንድ አድርጋቸዋልና በምድርም ላይ ይነግሳሉ ብለው ለበጉ አምልኮ ሲያደርጉ እናያለን። ወደ ቁጥር አስራ ሦስት ላይ ልውሰድ። ቁጥር አስራ ሦስት ደግሞ እንደዚህ ይላል በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና፣ ክብርም፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ብለው አምልኮ ሲሰጡ ታያለህና። ስለዚህ ቅድም የጠየቅኩ የእግዚአብሔር ልጅ ብዬ እያልኩ እዚህ ጋ እንደታረደ በግ ሆኖ ቁጥር አምስት እና ስድስት መካከል ላይ ቆሞ የታየው ስለ ልጁ ነው። ስለዚህ ልጁ አምላክ ማለት እንችላለን ወይ በራዕይ ምዕራፍ አምስት ላይ ከእግዚአብሔር እኩል እየተመለከ ስላለ፣ ስለዚህ ጉዳይ ምን ትለኛለህ ነው። ቴንክ ዩ። በዙፋኑ ላይ የተቀመጠው ማን ነው ብለህ ነው የምታስበው? በዙፋኑ ላይ የተቀመጠው እግዚአብሔር አብ ነው። ምንድን ነው ማስረጃ? ራዕይ ምዕራፍ አራት ሙሉን ስለ እግዚአብሔር አብ ነው የሚናገረው። የቱ ጋ የቱ ጋ ነው? ምዕራፍ አራት እግዚአብሔር አብ የሚለው ምኑ ጋ ነው? በዙፋኑ ላይ የተቀመጠው እግዚአብሔር አብ እንደሆነ እንረዳለን። ከየት አመጣኸው? ነው ዝም ብለን እንረዳለን የሚባል ነገር የለም። ማስረጃ እሺ እንዲህ ብዬ ልንገርህ በረከት ቁጥር አራት ላይ ሙሉውን ያው ጊዜ ስለሌለ ነው ሙሉ ያው ጊዜ ሰጥቼ ትናረኩ ስለለም የምጠይቅህን ማስረጃዎች እያቀረብክ አደለም ትላለ አንተ ትላለ እስ ያቀርቡ ስትባል ግን ከአንዱ ወደ አንዱ ከአንዱ ወደ አንዱ የማሸጋገር ጉዳይ ነው እያደረክ ያለው ስለዚህ ምንድን ነው አሁን የሚሻለው አንተ ጠቅለላ አድርገህ እኔ እንዳውቀው የምትፈልገውን ነገር ንገረኝና፣ ከዛ እኔ ደግሞ በራሴ ጊዜ ነገሮች ነበር። አንተ ግን እንደምታየው አሁን እዚህ ራይ ምዕራፍ አምስት ላይ ያለው እግዚአብሔር አብ ነው አልክ። እሺ ማስረጃ ራይ ምዕራፍ አራት ላይ አለ አልክ። ራይ ምዕራፍ አራት ቁጥር ስንት ላይ ነው የምልህ? አይ ዝም ብሎ በሙሉ እንደዚህ የሚባል ማስረጃ የለማ፣ ወዳጅ እሺ፣ ኤክስፕሌን አድርጋ። እንደዛ ከሆነ እኔ እኮ ጊዜ ሴብ ለማድረግ ብዬ ኤክስፕሌን አድርጎ ፕሌን አይደለም የጠየቅኩህ እኮ እኔ ማስረጃ እግዚአብሔር አብ ነው የሚለው ማስረጃ ስንተኛው ቁጥር ላይ ነው ያለው? በዚህ ቁጥር ላይ በእናሳይ ኦኬ። ራዕይ ምዕራፍ አራት ሙሉውን ስለ እግዚአብሔር አብ ነው የሚናገረው። እሱን ማንበብ ይቻላል ነው ጊዜ ስለሌለኝ ነው። ራዕይ ምዕራፍ አምስት ግን ማንበብ ይቻላል ካለ አንብበው። እንደዚህ ከነዓን፣ የዚህ ሰው የዚህ ሁሉ ጊዜ ሰው ይዤ አንተ ዝም ብለህ ከአንዱ ወደ አንዱ እንደዚህ የጨዋታ ጊዜ መሆን አይችልም። አይደለ ካለ ራይ ምዕራፍ አራት ቁጥር ስንት ላይ ነው የሚለው? እኔም ላንብብልህ ብትፈልግ አንተም አንብበው ራይ አምስትን ላንብበው እና ከዛን ን ራይ አምስትን ከቁጥር አንድ እሺ፣ ያው ወገኖች እንዳያችሁት ዝም ብሎ ጊዜያችንን ነው የምናባከነው። እንደዛ የሚሆን ነገር የለም። መጽሐፍ ቅዱሳችን በዙፋን ላይ የተቀመጠው ራሱ ኢየሱስ ነው። በራዕይ መጽሐፍ መሰረት ማግኘት እንችላለን። እንዴት ነው የምናገኘው? ራዕይ መጽሐፍ ምዕራፍ 21 ላይ ሄደን ብናይ ራዕይ ምዕራፍ 21 ላይ ምዕራፍ 4ም ላይ በዙፋን ላይ የተቀመጠው ከኢየሱስ ውጭ ሌላ እንደዚህ አይነት መንፈሳዊ ነገር ላይ በእልህ አይደለም የሚኬደው አሁን አለ ምዕራፍ አራት ላይ አለ። ከዛ በሙሉ ነው የሚባል እንደዚህ አይነት አይባልም። ካለ በዚህ ምራፍ ከሌለ የለኝም ይባላል እንጂ፣ በሙሉ አንብበው እንዴት ይባላል? የሆነ ቅንነት እኮ ያስፈልጋል። እኔም እዚህ ጊዜ ሰጥቼ ሰዓት ወስጄ ከእናንተ ጋር ስሆን እንግዲህ እየተቀባበል ለመረዳዳት መሆን አለበት እንጂ ምራፍ አራት ላይ እሺ፣ ምራፍ አራት ቆጥር ስንት፣ በሙሉ አንብበው ምን ማለት ነው? እንደዚህ እሺ። በምራፍ አራት ይነበብ ሲል አይ ምራፍ አምስት እንደዚህ አይሆንም። ማስረጃ ከሌለ የለም ነው የሚባለው። እና አንዳንዴ በትዕግስት ጊዜ ትዕግስት አድርገን እንትን ስንል ያንን ጊዜ ተጠቀሙ እንጂ ብሎ የእልህና መንገድ አይሆንም። በቃ በመንፈሳዊ ነገር ውስጥ እልህ ጥሩ መንገድ አይደለም። ከሌለ የለም ነው የሚባለው። እግዚአብሔር ይመስገን። ራእይ መጽሐፍ ምዕራፍ 21 ቁጥር አምስት ላይ በዙፋንም ላይ የተቀመጠው ይላል፣ እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸው አለኝ። ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ። ስለዚህ በዙፋን ላይ የተቀመጠው ማን አልፋ እና ኦሜጋ መጀመሪያ እና መጨረሻ እኔ ነኝ ያለው በራዕይ መጽሐፍ ውስጥ ከኢየሱስ በስተቀር አልፋ እና ኦሜጋ እኔ ነኝ ያለ ሌላ የለም። ራዕይ ምዕራፍ 22 ቁጥር 12 ላይ ማየት ትችላላችሁ። ኖ በቶሎ እመጣለሁ፣ ለእያንዳንዱም እንደሰራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋ እና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። ቁጥር 16 እኔ ኢየሱስ በአብያተ ክርስቲያናት ዘንድ እንዲመሰክርላችሁ መላኬን ላክሁ ይላል። እኔ ኢየሱስ። ስለዚህ አልፋና ኦሜጋ መጀመሪያና መጨረሻ ኢየሱስ። ስለዚህ በዙፋኑ ላይ የተቀመጠው ምንድነኝ አለ? አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ። ለተጠማ ከህይወት ውሃ ምንጭ እንዲያው እሰጣለሁ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ በእኔ የሚያምን የህይወቱ አሁንስ ከሆዱ ይፈልቃል ብሎ ጮኸ የተባለለት ማን ነው ኢየሱስ ነው እሱ ነው በዙፋኑ ላይ የተቀመጠ ሌላው ራዕይ እዛው ምዕራፍ አራት ላይ ራዕይ ምዕራፍ አራት እግዚአብሔር ይመስገን ምን ይላል ቁጥር ዘጠኝ ላይ ራዕይ ምዕራፍ አራት ቁጥር ዘጠኝ እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በህይወት ለሚኖረው ማነው? በዙፋኑ ላይ የተቀመጠው ከዘላለም እስከ ዘላለም በህይወት የሚኖረው? ከዘላለም እስከ ዘላለም በህይወት የሚኖረው ለእርሱ ክብርና ውዳሴ ምስጋናም በሰጡት ጊዜ ሀያ አራቱ ሽማግሌዎች በዙፋኑ ላይ ለተቀመጠው ወድቀው ከዘላለም እስከ ዘላለም በህይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድህም ሆነዋል፣ ተፈጽመዋል ክብር ውዳሴ ይገባሃል እያሉ በዙፋኑ ፊት አኪላቸውን ያኖራል። እግዚአብሔር የተመሰከረኝ ነው። ስለዚህ በዙፋኑ ላይ የተቀመጠው ጌታ አምላካችን፣ ያለ የነበረ የሚመጣ ከዘላለም እስከ ዘላለም ሕያው ነኝ ያለው ነው። እሱ ደግሞ በዮሐንስ በራእይ መጽሐፍ መራፍ አንድ ላይ ያለ የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ እኔ ነኝ ብሎ ኢየሱስ ተናግሯል። ራሱ ራዕይ ምዕራፍ አምስት የሚያወራው ስለ ሰማይ ጉዳይ አይደለም። ኢየሱስ ሰማይ ከሄደ በኋላ አይደለም የታረደው። የታረደው በምድር ነው፣ በመስቀል ላይ ነው። መስቀል ላይ ስለተሰራ ስራ ነው የሚያወራው። በራዕይ ስለሚነገር ነው እንጂ ምድር ላይ ያለ ጉዳይ አይደለም። ስለዚህ ኢየሱስ ክርስቶስ በሚሞትበት ጊዜ ቤት በኩል ነው የታረደ እኮ መጽሐፉን ወሰደው እኮ ነው የታረደ ነገር እኮ ሞቷል። ኢየሱስ ከሞተ በኋላ ተቀበረ እንጂ እንደገና ደግሞ ያ የሞተው አካል ሲንቀሳቀስ አልነበረም። ግን በዛ ውስጥ ስለተሰራው መንፈሳዊ ስራ ነው መጽሐፍ ቅዱስ የሚነግረን። ኢየሱስ ክርስቶስ በሚታረድበት ጊዜ የተሰሩ ስራዎች አሉ ነው መጽሐፉ የሚነግረን። ግን በዛ ሰዓት ኢየሱስ ክርስቶስ በስጋ ቢሞትም እግዚአብሔር ይመስገን፣ በአምላክነቱ ግን በአልፋና ኦሜጋነቱ፣ በሰውነቱ ቢሞትም በበግ የታረደ በግ ስለሚል በበግነቱ ቢሞትም በአልፋና ኦሜጋነቱ ግን በዙፋኑ ነው የሚለ። በዙፋኑ ላይ የተቀመጠው ማን ነው? አልፋና ኦሜጋ ነው። ስለዚህ ኢየሱስ በታረደ በምንልበት በዛ ቅጽበት በአልፋና ኦሜጋነቱ ግን እስቲል በዙፋኑ ነው እንጂ ጠፋ ማለት አይደለም። ኢየሱስ ሲሞት ኢየሱስ ለእኛ መስዋዕት ሲሆን ሲታረድ፣ ሲሞት፣ ሲሰቀል በዛ ሰዓት ላይ በበግነቱ የተከናወኑ ነገሮች ናቸው። መታረዱ፣ መሰቀሉ፣ መወጋቱ፣ መሞቱ የሚባሉ ነገሮች ሁሉ የኢየሱስን በበግነቱ የሰራውን ስራ ነው። በአልፋና ኦሜጋነት ውስጥ በአልፋና ኦሜጋነቱ ግን በዙፋኑ ነው ያለ። እግዚአብሔር ይመስገን። ስለዚህ ራእይ አምስት የሚነግረን የኢየሱስ ክርስቶስን የሚታይ መልክና የማይታይ ባህሪውን ነው የሚነግረው። የኢየሱስን በግነቱንና አልፋና ኦሜጋነቱን ነው የሚናገረው። አንበሳነቱንና የይሁዳ አንበሳም ነው ብሎታል እዛው መጽሐፍ ላይ ደግሞ የታረደ በግ ብሎታል። ይሄ ሁለት ነገር በእኛ በሰውኛ የሚሆን አይደለም፣ ግን በኢየሱስ ግን ነው። ኢየሱስ አንበሳ በግም ነው። ድል በማድረጉ ድል በማድረጉ አንበሳ ተብሏል፣ በመታረዱ ደግሞ በግ ተብሏል። እግዚአብሔር የተመሰከነ ስለዚህ እንዴት ሆኖ አዘ ሴም ታይም እንዲህ ሊሆን ይችላል። ኢየሱስ ይችላል። ያ ነው አምላክነት፣ ሁሉን ይችላል የምንለው ያ ነው። ቤትም ቦታ ላይ አንድ ነገር በግ ሆኖ ትንሽ ቆይቶ አንበሳ ይኸው። አንበሳ ከሆንክ አንበሳ አለ፣ በግ ከሆንክ በግ ነው። ራዕይ ምዕራፍ አምስት ግን ኢየሱስን ብዙ ሰው መግለጽ የሚፈልገው በግነቱን ብቻ። ሌላኛውን ከገለጸ ኢየሱስ ክርስቶስ የኢየሱስ ክርስቶስ የሚታይ መልክና የማይታይ ባህሪው ሊገለጽ ስለሆነ በግነቱ ነው የሚገ በዛው መጽሐፍ ላይ ግን የታረደ በግ ብሎ የገለጸው መጽሐፍ አንበሳ ድል ያደረገ አንበሳ ብሎ ገልጾታል። ስለዚህ ድል ስለማድረጉ ስናወራ አንበሳ ተብሎ ይገለጻል፣ ስለመታረዱ ስናወራ ደግሞ በግ ተብሎ ይገለጻል። ግን ሁለቱም ኢየሱስ ነው። አንበሳም የተባለው በግም የተባለው ሌላ አይደለም። ራሱ በዙፋኑ ላይ ተቀመጠ የተባለው እንደገና ደግሞ የታረደ በግ የተባለው ራሱ ነው። እግዚአብሔር ይመስገን። አንበሳ የተባለው በድል አድራጊነቱ ነው፣ በግ የተባለው ደግሞ በመታረዱ ነው። አልፋና ኦሜጋ የተባለው በዙፋኑ ላይ በመቀመጡ ነው፣ በመታረዱ ደግሞ በግ ነው የተባለው ማለት ነው። እግዚአብሔር የተመሰገነ። ስለዚህ ለእኛ ልጁ አልጠፋም፣ ልጁ ሊጠፋ አይችልም። በአንደኛ ተሰሎንቄ መሰረት ከሞት የተነሳለን ልጁ ይባላል በሐዋርያት ስራ ምዕራፍ 1731 መሰረት ደግሞ ያዘጋጀው ሰው ይባላል። በዮሐንስ ወንጌል ምዕራፍ 6 መሰረት የሕይወት እንጀራ ይባላል። በዮሐንስ ወንጌል ሁለት መሰረት የሰውነት ቤተ መቅደስ ይባላል። በዮሐንስ ወንጌል ምዕራፍ አንድ መሰረት ደግሞ ቃል ስጋ የሆነ ይባላል። በኢሳይያስ መጽሐፍ ምዕራፍ 6 መሰረት ደግሞ ወንድ ልጅ ይባላል። በማቴዎስ ወንጌል ምዕራፍ 17 ቁጥር 22 መሰረት ደግሞ የሰው ልጅ ተብሎ የተገለጸው ይሄው አካል እግዚአብሔር ይባላል።